መስቀል መስቀል ስንል ምን ይታሰበናል? ሁለት የተሻገሩ እንጨቶች፣ የጌታችን የሞት መታሰቢያ፣ ወይስ ከዚያ እጅግ የጠለቀ ከዓለም የመፈጠር ጀምሮ ሲገለጥ የኖረ ሰማያዊ ሚስጥር? ይህንን አስቡት። እግዚአብሔር የሰው ልጅ ለየማዳን እቅዱን በክርስቶስ መስቀል የሚፈጸመውን በሺዎች ከሚቆጠሩ ዓመታት በፊት በዘፍጥረት፣ በዘፀአት፣ በዘሌዋውያን መጽሐፍ ውስጥ በምሳሌና በሚስጥር ደብቆ ቢሆንስ? ዛሬ ኦርቶዶክሳዊት ቤተክርስቲያናችን ከመጻሕፍተ ሊቃውንት በመነሳት የምታስተምረውን በብሉይ ኪዳን ውስጥ በግልጽ የተቀመጡትን ነገር ግን ለብዙዎች የተሰወሩትን አምስቱን ታላላቅ የመስቀል ምሳሌዎች ልናይ ነው። እነዚህ ምስጢራት ስታውቁ ለመስቀሉ ያላችሁ እይታ ፈጽሞ እንደ ቀድሞ አይሆንም። ወደ ተመልካቾቻችን በባለፈው ፕሮግራማችን እንግዲህ የመስቀልን ትርጉምና ክብሩን ተመልክተን ነበረ። እንዲሁም ደግሞ መጠሪያ ስሞችን ተመልክተን ነበረ። በዛሬው ደግሞ እነዚህን አምስቱ ምሳሌዎች እንመለከታለን። በመጀመሪያ የምንመለከተው በአባቶቻችን አስተምሮ በብሉይ ኪዳን ውስጥ የተፈጸመው አንድ ነገር እንዲሁ በአጋጣሚ የሆነ አይደለም። እያንዳንዱ ታሪክ፣ እያንዳንዱ ክስተት፣ እያንዳንዱ ዕቃ ጥላ ወይም ምሳሌ ነው ሊመጣ ላለው ለአማናዊ ነገር። ሐዋርያው ቅዱስ ጳውሎስ እንዳለው እነዚህ ሊመጡ ላለው ነገር ጥላናቸውና አካሉ ግን የክርስቶስ ነው ይለናል። አንደኛ ቆሮንቶስ ምራፍ 2 ቁጥር 17 ላይ ሊቃውንተ ቤተ ክርስቲያን የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይሉናል። ያንን መሠረተች አድርገን ይህን ኃይለ ቃል ይህ ኃይል ከጥንት ጀምሮ እንዴት ሲገለጠ እንደነበረ ያስረዳሉ። የመጀመሪያው ምሳሌያችን ከጥፋት ውሃ ጋር የተያያዘ ነው። ታሪኩን እናውቀዋለን። ዓለም ከባህትያት በጠፋች ጊዜ ስምንት ነፍሳት ብቻ በኖኅ መርከብ አማካኝነት ከጥፋት ውሃ ዳኑ። ይህች መርከብ በዚህ አስፈሪ ባህር ላይ ተንሳፋ በውስጧ የነበሩትን አድናለች። ሊቃውንት እንደሚሉት የኖኅ መርከብ የመስቀል ምስጹ ምሳሌ ናት። እንዴት ቢሉ መርከቢቱ ስምንት ነፍሳትን ድነውባታል፣ ምድር እንደገና በሰው ዘር እንድትሞላ ምክንያት እንደሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስም በመስቀሉ ባሕረ ገሃነምን እየቀዘፈ በሲኦል ስልመት የነበሩ ነፍሳትን ከዲያብሎስ ባርነት አውጥቷቸዋል። የኖኅ መርከብ ከእንጨት እንደተሰራች፣ መስቀልም ከእንጨት ተሰራ። መርከቢቱ በቅጥራን እንደተለበጠች፣ መስቀልም በጌታችን ክቡር ደም ተለብቷል። ቅዱስ ጴጥሮስ ይህንን ሚስጥር ሲገልጽ በእርሱ በክርስቶስ በወኅኒ ወዳሉ ነፍሳት ሄዶ ነፃነትን ሰበከላቸው ይለናል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 19 እስከ 20 ላይ መስቀል የሰው ዘር ከሲኦል ባሕር ተሻግሮ ወደ ሕይወት ገነት የገባበት አማናዊ መርከብ ናት። ሁለተኛው የሙሴ የሙሴ በትር ነች። ይህች በትር ተራ እንጨት አልነበረችም፣ የእግዚአብሔር ኃይል ማደሪያ የነበረች። ሊቃውንቱ በዚች በትር ውስጥ ሦስት ታላላቅ የመስቀል ምስጢራትን ያያሉ። አንደኛው የድል ምሳሌ፣ ሙሴ በበትሩ የፈርዖን ጠንቋዮች ድል እንዳደረገ በዘፀአት ምዕራፍ 7 ቁጥር 12 ላይ እንደምንመለከተው፣ ጌታችንም በመስቀሉ ጌታችን አጋንንትንና ኃይላቸውን ድል ነስቶበታል በመስቀሉ ላይ ማርኮ በይፋ አሳያቸው፣ ቆላሲያስ ምዕራፍ 2 ቁጥር 15። ሁለተኛው የማዳን ምሳሌ ነው። ሙሴ በበትሩ ባሕረ ኤርትራን ከፍሎ ሕዝብ እስራኤልን ከባርነት እንዳሻገራቸው በዘጸአት 14 ቁጥር 16 ላይ እንደምናነበው ክርስቶስም በመስቀሉ ባሕረ እሳትን ሲኦልን ከፍሎ ነፍሳትን ከዘላለም ባርነት ወደ ነፃነት አሻግሯል። ሦስተኛው የሕይወት ምሳሌ ነው። ሙሴ በበትሩ ከዓለት ላይ ውኃ አፍልቆ ሕዝቡን እንዳጠጣ በዘጸአት 17 ቁጥር 6 ላይ እንደምንመለከተው ጌታችንም በመስቀል ላይ ተሰቅሎ ከጎኑ በፈሰሰው ማየገቦ ምእመናንን ለጥምቀት በፈሰሰው ደመገቦ ደግሞ ለቅዱስ ቁርባን ሕይወት ሰጠን። ያ አለት ክርስቶስ ነበረ። ያችን በትር የመስቀሉ ምሳሌ ነበረች። ሶስተኛው ምሳሌ ዕፀ ሳቤቅ ነው። ይህች በታሪክ ውስጥ እጅግ ድራማዊ ከሆኑት የመስቀል ምሳሌዎች አንዱ ነው። አብርሃም ልጁ ይስሐቅን ሊሰዋ ሲል። እግዚአብሔር ቤዛ ወይም መተኪያ አዘጋጀለት። አንድ በግ በዕፀ ሳቤቅ ውስጥ በቅንዱ ታስሮ ተገኘ። ሊቃውንቱ ይህንን ሲተነትኑት እንዲህ ይላሉ። ይስሐቅ የዓለም ቤዛ የሚሆን የክርስቶስ ምሳሌ ነበር። ያ ዕፀ ሳቤቅ የተቆላለፈው ሐረግ ደግሞ የጌታችን የመስቀሉ ምሳሌ ነው። ያ በግ የይስሐቅ ቤዛ እንደሆነ ጌታችን ኢየሱስ ክርስቶስ የዓለም ቤዛ ሆኖ ዕፀ ሳቤቅ ምሳሌው በሆነ በመስቀል ላይ በማይከለምድ በቀራኒዮ ተሰቀለልን። ታላቁ ሊቅ ቅዱስ ያሬድ ይህንን ምስጢር ሲያደንቅ ዕፀ ሳቤቅ ብሂል፣ ዕፀ ሳቤቅ ሥርየት መስቀል፣ ዕፀ ሳቤቅ ማለት የይቅርታ ዛፍ መስቀል ማለት ነው በማለት መስክሯል። በግ በቀንዱ በዛፍ እንደታሰረ ክርስቶስ በእጆቹ በመስቀል ተቸነከረ። አራተኛው ምሳሌ የአሮን በትር ነው። የእስራኤል አለቆች ሲናገሩት በነበረ ጊዜ እግዚአብሔር የአሮን ክህነትን ለማጽናት አስራ ሁለት የደረቁ በትሮች እንዲያመጡ አዘዘ። በማግስቱ ሌሎች በትሮችን እንደደረቁ ሲቀሩ፣ የአሮን በትር ግን ለምልማ አበባ፣ አልፎ ተርፎም የሚበላ የለውስ ፍሬ አፍርታ ተገኘች። የደረቀ እንጨት ሕይወት አገኘ። ይህንን የመስቀሉን ቃል ምሳሌ ሊቃውንቱ ሲጠረጥሩት የአሮን በትር የደረቀ እንጨት ሕይወት የሌለው ሆኖ ሳለ አማናዊ ፍሬን እንዳፈራች መስቀልም የደረቀ እንጨት አማናዊ የሕይወት ፍሬ የሆነ ጌታችን ኢየሱስ ክርስቶስ የተሰዋበትና ሕይወትን ያፈራበት ሕይወት ዛፍ ሆኗል። በተጨማሪም የአሮን በትር በቤተ መቅደስ ውስጥ በታቦት ፊት ለፊት ለምልክት ትኖር እንደነበረ መስቀልም ዛሬ በቤተ ክርስቲያን ጉልላት ላይ፣ በመቅደሱ ውስጥ፣ በምዕመናን አንገት ላይ የድላችን ምልክት ሆኖ ይኖራል። ቅዱስ ያሬድም ይህንን ያረጋግጣል። በትረ አሮን አርአያ መስቀል ይእቲ፣ የለመለመች የአሮን በትር የመስቀል ምሳሌ ናት ይለናል። አምስተኛውና የመጨረሻው ምሳሌ አርዌ ብርት አርዌት፣ ምናልባት ጌታችን ራሱ የተሰቀ የተጠቀሰው እጅግ ግልጽ የሆነ የመስቀል ምሳሌ ነው። ታሪኩ እንደሚያሳረዳን እስራኤል በምድረ በዳ ሲጓዙ በእግዚአብሔር ላይ አጉረመረሙ። እግዚአብሔርም ነዘር የሚባለውን መርዛም እባቦች ላከባቸው። ሕዝቡም አለቀ፣ ወደ ሙሴ ጮሁ። እርሱም ወደ እግዚአብሔር ጸለየ። የናስ እባብ ሰርተ በዓላማ ላይ ስቀል የተነደፈ ሁሉ ወደ እርሱ ሲመለከት ይድናል አለው። ምሳሌነቱን ስንመለከት መርዛሙ እባብ አርዌ ምድር የሚባለው የዲያብሎስ ምሳሌ ነው። መርዙ ደግሞ ኃጢአት ነው። የናሱ እባብ አርዌ ብርት የክርስቶስ ምሳሌ ነው። ዓላማው የመስቀል ምሳሌ ነው። ልብ በሉ፣ የናሱ እባብ የባብ መልክ አለው ግን መርዝ የለበትም። ጌታችንም በኃጢአተኞች ሥጋ አምሳል ተላከ፣ ከአመፀኞች ጋር ተቆጠረ ነገር ግን ፍጹም ኃጢአት የለበትም፣ ጽሩይ ባሕሪ ነበር። በዚያ ዘመን በእባብ የተነደፈ ሰው የነሐሱን እባብ በማየቱ ከሞት ይድን ነበር። ዛሬም በኃጢአት በዲያብሎስ የተነደፈ ሰው ሁሉ በመስቀል ላይ የተሰቀለውን ጌታ በእምነት ሲመለከት ከዘላለም ሞት ይድናል። ጌታችን ራሱ ይህንን ምስጢር ገልጧል። ሲገልጧል ሙሴ በምድረ በዳ እባቡን እንደሰቀለው የሰው ልጅ እንዲሁ ይሰቀል ዘንድ አለው ይለናል ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ። ሌላኛው የምንመለከተው በትረ ያዕቆብ ነው። በትር፣ ዘንግ፣ ሽመል፣ ምርኩዝ፣ ስልጣን፣ ቀንበር ማለት ነው። ያዕቆብ ልብን፣ ለውዝ፣ ኤርሞን ከሚባሉ እንጨቶች ሽመልመሌ አበትርን እየሰራ በጎቹ ውሃ ሲጠጡ በመጡ ጊዜ በትሮቹ በፊታቸው ይሆን ዘንድ ሚላጣቸውን በትሮች በውሃ ማጠጫ ገንዳ ውስጥ ያኖራቸው ነበር። በጎቹም መጥተው በጠጡ ጊዜ ሽመል መሌ መሳይና ዥንጉርጉር ነቁጣም ያለበትን በበትሮቹ አምሳል ይጸንሱ ነበር። ዘፍጥረት ምዕራፍ 30 ከቁጥር 37 እስከ 39 እንደምንመለከተው ክርስቶስም በመስቀል ባደረገው ቸርነት ምእመናን በአምሳሉ ወልዷቸዋልና ምእመናንም መስቀሉን ተሸክሞ እኔን በኋላ የማይከተለኝ ለእኔ ሊሆን አይገባም እንዳለ ማቴዎስ ወንጌል ምዕራፍ 10 ቁጥር 38 ላይ ያለ ጌታችን በመከራ ያለ ጌታችን በመከራ መሰለው በእነት መንግስተ ሰማያትን ለመግባታቸው ምሳሌ ነው። እሊያ ያዕቆብ በጎች በትሩን አይተው ሽብል መሌ የሆነውን እንዲወልዱ ምዕመናንም በጥምቀት አራያ እግዚአብሔርን የምታሰጥ ልጅነትን አግኝተው በቀራኒዮ የተሰቀለውን ክርስቶስን እያሰቡ ብዙ ጸዋተ መከራ ለመቀበላቸው ምሳሌ ነው። እንግዲህ እንዳየነው የመስቀሉ ምስጢር በአዲስ ኪዳን ድንገት እንደ እንግዳ ደራሽ የመጣ አይደለም። ከኖኅ መርከብ ጀምሮ በሙሴ በበትር በይስሐቅ ቤዛ በአሮን በትር በነሐሱ እባብ ትንቢት እየተነገረለት ምሳሌ እየታየለት የመጣ የእግዚአብሔር የዘላለም ምክር ነው። ለአንዳንዶች ስንፍና ሊመስል ይችላል። ለኛ ለምንድን ግን የዘላለም የእግዚአብሔር ኃይል ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ እንደሚናገረው ሊቁ በድርሳነ ቢንያም መድረሳነ ቢንያም እንደተናገረው የመስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ የሴጣንን ኃይሉን ያደከመበት ታላቅ መሳሪያችን ነው። ለዚህ ነው ሊቁ ቅዱስ ያሬድ ለመስቀልከ ንሰግድ ኦ ሊቅነ፣ መምህራችን ሆይ ለመስቀል እንሰግዳለን ያለው ለዚህ ነው። ቅዱስ ያዕቆብ በበትሩ ጫፍ የሰገደው እብል፣ ዕብራውያን ምዕራፍ 11 ከቁጥር 21 ላይ። ለዚህ ነው ሐዋርያው ከጌታችን ከኢየሱስ ክርስቶስ መስቀል በቀር በሌላ የማልመካ ያለው፣ ገላትያ ምዕራፍ 6 ቁጥር 14 ላይ። መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል የድላችን አርማ ነው። መስቀል መድኃኒታችን ነው። ታችን እንደተረዳችሁት መስቀል ለማንነታችን፣ ለህይወታችን፣ ለነፍሳችን መሰረት ነው። ከነዚህ አምስት ምሳሌዎች በተጨማሪ እናንተ የምታውቋቸው ሌሎች የመስቀል ምሳሌዎች በብሉይ ኪዳን ካሉ ከታች በኮሜንት መስጫ ላይ ያካፍሉን። ይህ ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር በማድረግ አገልግሉን፣ አግዙን። ተጨማሪ ጥልቅ የሆኑ ኦርቶዶክሳዊ ትምህርቶችን ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ። የመስቀሉ ፍቅር የመስቀሉ ቸርነት ከሁላችን ጋር ይሁን እስከምንገናኝ በቀጣይ ሰላም